አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራቸው የቻናል ቤተሰቦች እንደናችሁ ሰላም ናቸው? ደህና ናቸው? አልሐምዱሊላህ፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ትላንት ወደ ያሳየኋችሁን ቤት ሙሉ ፊኒሽንግ ሰርተን ጨርሰን ለእናንተ ላሳያችሁ ይዤላችሁ ብቅ ብያለሁ ማለት ነው። እና እንደምታዩት ማሻአላህ ኳርትዙ በምርጥ ዲዛይን እና በምርጥ ከለር በዚህ መልኩ ተሰርቶ አልቋል ማለት ነው። ማሻአላ በጣም ያምራል። ዲዛይን ደግሞ በምትፈልጉት ዲዛይን ማሰራት ትችላላችሁ። ይሄ የባለቤት ምርጫ ነው ማለት ነው። ሶ ይሄ እስሙዝ የሆነ ልሙጥ ግርፍ ነበረ። በኳርትዝ በሚባለው ዘመን አመጣች ምርጥ ቀለም በሱ ነው እንደዚህ ዲዛይኖቹን ቅርጾቹን የሰራ ናቸው ማለት ነው። ማሻአላ ይታያቸዋል። ማሻአላ። ይሄው በቆንጆ ሁኔታ ሰርተን ጨርሰን ለባለቤቶቹ አስረክበናል ማለት ነው። ማሻአላ ማሻአላ ማሻአላ ይሄ ደግሞ ፊት ለፊቷ ነው። በጣም ነው የሚያምር። ማሻአላ ይሄው ከውስጥ እስከ ውጭ ልቅም ባለ ሁኔታ፣ ባማረ ሁኔታ ሰርተን ጨርሰናታል ማለት ነው። ማሻአላ ከድጆና አካባቢዋ ያላችሁ እህት ወንድሞች ቤታችሁን በዚህ መልኩ ማሰራት ከፈለጋችሁ እኛን ማናገር ትችላላችሁ። እስካሁን ያሳየኋችሁ ውጩ ነበረ። ማሻላ ውስጡ ደግሞ በሚያምር ሁኔታ ተሰርተዋል ማለት ነው። ማሻአላ ይሄ ሳሎን ነው። ማሻአላ ማሻአላ። ያው ይህንን ረመዳን ውስጥ ነበረ የሰራ ነው። ኮርኒስና ጅብሰም ቻኩን ረመዳን ውስጥ ነበረ የሰራ ነው። ከዛ ጭቃ ቤት ስለሆነ ቲክነስ ስለሚኖረው ጅብሰም ቻኩ እንዳለቀ ወደ አሁኑ ቀለም ስለማይቀባ ግድግዳው በደንብ ከደረቀ በኋላ ስለሆነ ቀለም መቀባት ያለበት፣ አሁን ወራቶችን አስቆጥረን ተመልሰን የውስጡን ቀለምና የውጩን ቀለም ሰርተን ጨረስን ማለት ነው። ይች ማሻአላ የልጆች ክፍል ቤታችሁን ባማረ መልኩ ማሰራት ካስባችሁ፣ 0910336409 ኢሞ፣ ዋትሳፕ ቴሌግራም በቀጥታ መስመር ማግኘት ትችላላችሁ።